ረዋንን ነው የምድረው ረዋንን እኔ እንደ ልጄ ነው ማለት ረዋንን ነው የምድረው አያላችሁም ተጋብተው መንሱር እና ረዋን እኔ ይዣቸው እመጣለሁ አሁን ባለሁበት አርባ ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። ሰበር ዜና በረሱላችን ሰለላሁ አለይሂ ወሰለም ላይ ፀያፍ ቃላትን የተጠቀመው ሰው በቁጥጥር ስር ዋለ። እርቃን ፎቶ እንለቃለሁ በማለት ማስፈራሯት እስከ አስር ዓመት የሚያስቀጣ ወንጀል መሆኑን ያውቃሉ። ሰላም ጠና ይስጥልኝ። አዲስ መሐመድ እባላለሁ። ሰበር መረጃ አዲስ በተሰራ ጥናት ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለፀጉር ቆራጫቸው ታማኝ መሆናቸው ተረጋግጧል። አላህ እንዲሰጠኝ

አህለን ሳለኖ ማርን ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቻናል ተከታታዮች፣ ባላችሁበት የአላህ ሰላም ዝናተረደቸል። ዛሬም ከመገኘታችሁ የተመለከታችሁ አነጋጋሪ የተወደዱ የተመረጡ እንዲሁም ደሞ እስላማዊ ቪዲዮ ይዤላችሁ ቀርቤያለሁ። እነዚህ ቪዲዮች በጋራ እንመለከታለን እንሻአላህ። ቻናላችንን ሰብስክራይብ ማድረግ ነባሮች ላይክ እያደረጋችሁ ሀሳብና አስተያየታችሁን እየሰጣችሁ እስከ ፕሮግራማችን ፍፃሜ አብራችን ቆዩ። ቀጥሳ ወደ ቪዲዮ አለፍኩላችሁ። ሰበር መረጃ። አዲስ በተሰራ ጥናት ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅ ለፀጉር ቆራጫቸው ታማ ተቃዋኝ መሆናቸው ተረጋግጧል። በቅርቡ ለንደን የሚገኝ ላይፍ ስታይል ላይ ጥናትን የሚያደርግ አንድ ካምፓኒ እንደገለጸው ከሆነም 75 በመቶ የሚሆኑ ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው ይልቅም ለጸጉር ቆራጫቸው በጣም ታማኝ ናቸው ይላል። ይህም ታዲያ ጥናት የተደረገው ከሴፕቴምበር 224 እስከ ጃንዋሪ 225 ሲሆንም 60 በመቶ የሚሆኑት ወንዶች አንድ ፀጉር ቆራጭ ጋር ብቻ ነው የሚሄዱት ይላል። በዚሁ ወንዶች ላይ በተሰራ ጥናት ታዲያ የተለያዩ ፍቅረኞችን የቀያየሩ ሲሆን፣ ነገር ግን ጸጉር ቆራጫቸው አልቀየሩም። ይህ የሆነበት ምክንያት ታዲያ አርባ አምስት ፐርሰንቱ ሲገልጹ ማለት ነው፣ አዲስ ጸጉር ቆራጭ ጋር ሄደው ጸጉራቸው እንዴት እንደሚቆረጥ እንዴት እንዴት እንደሆነ ማስረዳት ስለማይፈልጉና ስለሚሰለቻቸው ነው። ይላልም ታዲያ በዚህ ጥናት ላይ ወንዶችም ሴቶችም ሀሳባችሁን በኮመንት ፈልጋለው። ትስማማላችሁ ወይ ሳትስማሙም ኮመንት ላይ አሳውቁኝ። አለማችን በየእለቱ በየእለቱ ትላላችሁ ማሰማ ጉድ የለም እንግዲህ በስተ መጨረሻ ከሚወዱት እንዲሁም ደግሞ ከባለቤታቸው ከሚስታቸው በላይም ጭምር እንግዲህ ጸጉር ቆራጫቸውን ወንዶች ያምናሉ። ይሄን ያክል ድረስ በዚህ ጉዳይ ሁለታችሁም ሀሳብ ስጡበት። በነገራችን ላይ ቆሙ ብዬ ሳስብ እና አንድ ሁለት ሰው ጠየኩኝ፣ ይህን ቪዲዮ ተመልክቼ ማለት ነው አሁን አሉ። እኔም በነገራችን ላይ ያለፈው ደስ የነበርኩኝ ግጥብጥብ አርገኝ እንትን ብሎኛል እና ጸጉር አንድ የለመርነውን ሰው ከዛ ውጭ እንዲቆርጠ፣ በቃ ሌሎች የሚያበላሹን ጭምር ነው ይመስሉና፣ እንደዚ ይመስለኛል። ብቻ አላውቅም። በዚህ ጉዳይ ላይ እኔማ ሚስቴን አምናሉ። ሚስቴን ካላመንኩ ማን ላምን ነው? ወፍ ሰበር ዜና በረሱላችን ሰለላሁ አለይሂ ወሰለም ላይ ጸያፍ ቃላትን የተጠቀመው ሰው በቁጥጥር ስር ዋለ። ይሄ በፎቶ ላይ የምትመለከቱት በኦሮሚያ ክልል በመቱ ከተማ በተደጋጋሚ በማህበራዊ ሚዲያ በረሱላችን ሰለላሁ አለይሂ ወሰለም ላይ ጸያፍ ቃላትን በመጠቀም ይታወቅ ነበር። በዚህም ምክንያት የመቱ ከተማ መጅሊስ ከመቱ ከተማ ፖሊስ ጋር በመተባበር ይህን ግለሰብ በቁጥጥር ስር አውሎታል። በተያያዘ ዜና በረሱላችን ላይ ጸያፍ ቃላትን ተጠቅሞ የነበረው ፎ የተባለው ግለሰብ በመጅልሳችን የህግ አባላት ክስ ቀርቦበት እስካሁን ድረስ የስር ማዘዣ ወጥቶበት እየተፈለገ ቢገኝም እስካሁን በቁጥጥር ስር አልዋለም። እና ይህም ቪዲዮ በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ኮሜንቱን በሰላዋት አድምቁት። በደንብ ሼር ይደረግ። ማሻላ አላሁ አክበር፣ እንደዚህ ነገራቶች ተጠናክሮ ሊቀጥሉ ይገባል ብያምናለው። ነብያችን ሰለላሁ አለይሂ ወሰለም አንቋሸው እስልምናን አንቋሸው እንደ ልባቸው እንግዲህ የሚደነፉ ሰዎች አሉ። እነዚ ደግሞ ተገቢውን ቅጣት ማግኘት አለባቸው። ይህ ግለሰብ እንግዲህ ነቢያችን ሰለላሁ ዓለይሂ ወሰለምን እንዲሁም ደግሞ እስልምናን በተለያዩ ማህበራዊ ትስስር ገጽ ሲያስፋፋ እንዲሁም ሲሳደብ ሲያንቋሸሽ ነበር። በስተመጨረሻ በቁጥር ስር ውሏል ማለት ነው። የሚበረታታ ነገር ነው። ከዚህ ጋር ተያይዞ እፎ የሚባለውም እንግዲህ ተሳድቦ እስልምናን ነቢያችን አንቋሸው እየተደበቀ ያለበት እስካሁን ድረስ አልተያዘም። እሱም ኢንሻአላህ በቅርብ ተይዞ ለህግ እንደሚቀርብ ተገቢውን ቅጣት እንደሚያገኝ ተስፋ እናደርጋለን። ቁርአን እየቀደዱ ስልምናን እያንቋሹ እንደ ልባቸው የሚፈነጩ ሰዎች አሉ። እነዛን ደግሞ ልክ ማስገባት ይኖርብናል ብዬ አምናለሁ። ሌሎችም ተንስተው እንደዚህ አይነት ተግባር እንዳይፈጽሙ ተገቢውን እንግዲህ የማያዳግም እርምጃ ሊወሰድባቸው ይገባል ብዬ አምናለሁ። እርቃን ፎቶ እንለቃለሁ በማለት ማስፈራራት እስከ አስር አመት የሚያስቀጣ ወንጀል መሆኑን ያውቃሉ። ሰላም ጤና ይስጥልኝ አዲስ መሐመድ እባላለሁ ጠበቃና የህግ አማካሪ ነኝ በኮምፒውተር አዋጅ 958208 በግልጽ እንደተቀመጠው አንቀጽ 13 ስላል የኮምፒውተር ስርዓትን በመጠቀም ስዕልን ቪዲዮን ንግግርን ጽሁፍን አንድን ሰው ለመጉዳት ወይም ደግሞ ቤተሰቦችን ለመጉዳት በማሰብ እንዲህ አይነት ድርጊት የተደረገ ወይም የተፈጸመ እንደሆነ እስከ ሶስት አመት እስራት ያስቀጣል ይላል ነገሩ ከባድ የሆነ እንደሆነ እስከ አምስት አመት ያስቀጣል ተብሎ ተደንግጓል ንዑስ ቁጥር ሁለት በግልጽ የተጎጂውን ወይም ደግሞ የተጎጂውን ቤተሰብ በሚመለከት መረጃን፣ መልእክትን በኮምፒውተር ስርዓት አማካኝነት በተደጋጋሚ በመላክ በማሰራጨት የተበዳዩን የኮምፒውተር ኮሚኒኬሽን በመከታተል ፍርሃትን፣ ስጋትን ወይም ደግሞ የስነ ልቦናን ጫና የፈጠረ እንደሆነ ከአምስት ዓመት በማይበልጥ እስራት የደረሰው ጉዳት ደግሞ በጣም ከፍተኛ ከሆነ ደግሞ እስከ አስር ዓመት የሚደርስ ጽኑ እስራት ያስቀጣል፣ ተብሎ በግልጽ ተቀምጧል ማለት ነው። ብዙ ጊዜ ለምሳሌ ታዋቂ ሰዎች ሲሆኑ አስተማሪዎች ሲሆኑ፣ አርቲስቶች፣ ኡስታዞች ሊሆኑ ይችላሉ፣ ፓስተሮች ሊሆኑ ይችላሉ፣ የመንግስት ባለስልጣናት ምናምን ሊሆኑ ይችላሉ። የሚደርሰው ጉዳት የማይተካና የማይመለስ ስለሆነ የሚያስቀጣው መጠን ከፍ ያለ ነው ማለት ነው። ስለዚህ እንዲህ አይነት ኮምፒውተርን በመጠቀም ሰዎችን የምናስፈራራ ሰዎች ተገቢውን ጥንቃቄ ልናደርግ ይገባል። እስከ አስር ዓመት እስራት ነው የሚያስቀጣው። ሌላው የፍታ ብሔርን በተመለከተ የሚደርሰው ጉዳት በደረሰው ጉዳት ልክ መጠየቁ እንዳለ ሆኖ ነው የወንጀል ቅጣቱ እስከ አስር ዓመት የሚያስቀጣው። ስለዚህ በጣም ብዙ የቲክቶክ ቤተሰቦቼ እንደው እንደዚህ ብሎ ያስፈራራኛል እንዲያስፈራርት ሆናል ምን እናደርግ ያላችሁ ጥያቄ አምታችኋል። ስለዚህ በዚህ አዋጅ መሰረት ጥያቄያችሁ መልስ ያገኘ ይመስለኛል። እንዲህ አይነት የህግ ጉዳዮችን ለመከታተል ከፈለጋችሁ ፔጅን ፎሎ አድርጎ አመሰግናለሁ። ያጀማ ይሄ ቪዲዮ ለብዙዎች ተደራሽ መሆን አለበት ብያምናለው። እንግዲህ ገንዘብ ካላመጣሽ እንደዚህ ፎቶሽን ላቀብሻለሁ፣ ገንዘብ እንደዚህ ለቤተሰቦች አሳይሻለሁ፣ በዛ በፎቶ የሚያስፈራሩ ብዙ ወንዶች አሉ ብያምናለሁ እና ተጠንቀቁ። ሴቶችም ጭምር እንደዚህ አይነት አብረው ያድሩና ብዙ ተግባር የሚፈጽሙ ይሄ ሲጀመር በስልምና አይቻልም። እንደዚህን ነገር አታድርጉ እባካችሁ፣ ተጠንቀቁ። ይሆን አባባል አለ ከ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር ስላለ እባካችሁ፣ በተለይ ውጭ ሀገር ያላችሁ አገባሽ አለው እንዲህ ምናምን እንተዋወቅ ምናምን እየተባባሉ ገና ብዙ ፕሮሰስ ሳይሄዱ በስሜት ተገፋፍተው የማይፈልጉትን ነገር ነገ የሚያፍሩበትን ነገ ለወንጀል ላይ የሚያጋልጣቸውን የሚሸማቀቁበትን እድሜ ልካቸው የሚጸጽታቸውን ነገር የሚያደርጉ የምትላላኩ ሰዎች አላችሁ። እባካችሁ ተጠንቀቁ። እንጠንቀቅ ለማለት ወዳለሁ። እንሻአላህ፣ እና ለብዙዎች ተደራሽ አድርጉት፣ ይጠቅማል ብዬ አስባለሁ። ስለዚህ ወንጀልም ጭምር ስለሆነ የሚያስፈራሯችሁን ሰዎች እንግዲህ በዚህ መሰረት ልታስቀጡ፣ እንዲሁም ልታሳስሩ ትችላላችሁ ብዬ አምናለሁ። በመጨረሻም ትላላችሁ መንሱር ሊያገባ ነው፣ ረዋን ረዋን ምርጥ ልጅ ናት። በነገራችን ላይ እኔም ወድጃታለሁ። ትላላችሁ ማለት ለመንሱር ማለት ነው። እና ቢጋቡ ብላችሁ ታስባላችሁ እና ሀቢባ ቤት እናንተ ገብቶ ነበረ ሀቢባ ተመልሶባታል። እንግዲህ ፀጉሯን ለቃለች። አላ ሄዲ አስጣት። ለማንኛውም እና እንግዲህ መንሱሩን ልትድረው ነው ሽማግሌ ሆናለች። እስኪ ቪዲዮን እንመልከትና የራሳችንን ሀሳብ እንሰጥበታለን። ቤቴ አራት መኝታ ነው። በዚህ በኩል ወደ ውስጥ ምናምን ክፍል አለ። ግን ወላሂ ምንም በቃ ቢግ ፕሮብለም ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዛን ሰላሳውንም ቀን ሀያ ስምንት ቀን ምናምን፣ ወላሂ ኦክሱም ቢላ ከቤቴ ውጭ የትም አልሄድኩም። ለምን? በቃ ረመዛኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ደስት በይ ምን ይፈጠራል? ብዙ ምግብ ትበያለሽ ኢሻ ያመልጥሻል፣ ተራዊ መስከድ ይከብዳል። በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልሐምዱሊላህ። በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው አህላቅ ያላት ልጅ አለች። በጣም ረጋ ስክን ያለች በጣም ቆንጅዬ ልጅ አለች። እሷ ልዳረግ ሰጀስት እያደረጉኝ ነው። ኮመንት ላይ ያሉት ናቸው እኮ ኢትዮጵያ። ምን ችግር አለው ተዳራ አይደል እንዴ? ኢትዮጵያ ላይፍ ከባድ ነው። ብቻል እንደው አንድ ላይ መሆን ብቻል ጥሩ ነው እኮ ምንድነው? አሜሪካ አይደለ ወረቀት አጥብቅ። ዱባይ ናት። ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ምስኪን ጨዋ ሀቢባ ወይ አንቺ እንደምትዩ ቢሆን፣ አንቺ እንደምትዩ ቀላል ቢሆን። ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው፣ ብቸኛ ናቸው። ግን እኮ ኢትስ ቶታሊ ሮንግ ነው እኮ። በቃ ላይፍ እኮ አይደለም መሰለህ። ሰው አያምኑም። ሁሉም ሰው ሀብታችንን ሊቋቋንጦን የመጣው እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን፣ ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው። ኮንፈርተብል ላይፍ ለመኖር ነው፣ ሪያሊቲውን ስንነጋገር። ስለዚህ ሰዎቹ ሀብታሞቹ ላይም አንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው ይቀርባል ሲቀርበ ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው በአምኖ አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ፣ እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለ ብትይኝ፣ እኔ አሁን ባለሁበት ሁኔታ መቶ ብር ኑሮኝ እሷ መታ ከኔ ጋ ኑራ የአንድም አምስት መቶ አድርገው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም ልጆች ይኖሯታል፣ መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን ባይ ዘ ዌይ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላውቅም፣ ግን አልከፈታ አለ በሩ በቃ አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው፣ እዛ ጋር ቢግ ፕሮብለም። አይ ቲንክ እሱ ነገር ችግር ነው፣ እንደማትወድክ ለጥቅም እንደመጣች እሱን ነው ልብክ ነጻነት አይሰማክም። ከእሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም። ከሷ ጋር ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም። እቺ ሴት እኔ ጋር የመጣችሁ ብር ንፈልጋል እንጂ ካፈቅ ለምታፈቅረው ሴትማ ወንድ ልጅ ኮ በቃይን ብላ ስትል ያለውን ሁሉ ይሰጤለ እንዴ። እሱ ነው ልጅ ኮ ምን ምንም ማለት አይደለም። ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላት አለ ኮ አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙ አልሐምዱሊላህ። አንቺ ስትበጪ የነበረው ይሄ ነበር። አሁን ባለሁበት አርባ ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልኪልኝ ብዬ ነው የምሬ ነው ምልክ አሁን ይህንን እየፈርኩን ያልኩት ውዶች፣ በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቅክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አብዛቸውና ይኸው እኔ ያጣብሻቸው ዛሬ ብዬ አመጣላቸዋለሁ። ጸረ ይቅርባት! ለምን ያው እስከ አርባ አመት ሳያገባ ነው፣ እንዴት ይቅርባት? ያለች ትዳር ትዳር ፈልጓል። እሷ ጥሩ ልጅ ናት። ረዋንን ነው ምድረው። ረዋንን እኔ እንደ ልጄ ነው ማለት ረዋንን ነው ምድረው። አያላችሁ ተጋብተው መንሱርና ረዋን እኔ ይዣቸው መጣለው ብዬ እኔ አስተዋወቂያቸው ተጋብተው ብዬ እልልልልልል ሰርግ ልንበላ ነው ጥላለች። ማሻላ ማሻላ መብሩክ መብሩክ መብሩክ እንላለን በቅርቡ በአላህ ፍቃድ ማለት ነው። መንሱርም እኮ አረጀብን በቃ ሳይሄድብን ቶሎ ልንድረው ይገባል። አርባ ዓመት እና በቅርቡ ጠብቁኝ ብላ ዝታለች ማለት ነው። ሁለቱን አንድ ላይ አደርጋቸዋለሁ እና በጣም ጥሩ ልጅም እንደሆነች ሁላችንም እናውቃለን ብዬ አስባለሁ። ያው እንግዲህ በሶሻል ሚዲያ ነው ቀርበን እስካላወቅ ነው ድረስ እና በቃ ቆሞ ቀረ ወንድማችን፣ ስለዚህ ማግባት አለበት በቅርቡ የመንሱርን ሰርግ ጠብቁ። በጣም ደስ የሚል ቆይታም ነበረ። በዚሁ አጋጣሚ መንሱር የተያዘ ይመስለኛል እና እንግዲህ ኢንሻላህ ዱዓ አድርጉልኝ። ረመዳን ውስጥም በጣም ዱዓ አሳድርግ ነበረ እና ዋህጣጭ እፈልጋለሁ እያለ ያለበት ሁኔታ ስለሆነ በዚህ ጉዳይ ላይ ምን ትላላችሁ? በጣም ነው ደስ ያለኝ። በቅርቡ የመንሱሩን ሰርግ እንጠብቃለን። ረዋን ጋር ትላላችሁ? መንሱርና ረዋን ይጋቡ የምትሉ ሁላችሁም በቃ በላይክ አሳዩኝ። ትላላችሁ እና አላ ትዳር ሀላል ሀላልን መምረጥ በጣም ቆንጆ ነገር ነው። አላህ ደግሞ ወደ ሀላል መንገድ ውስጥ ከገባን አላህ ይጨማምርናል እናል ብዬ ተስፋ አድርጋለሁ። ስለዚህ አላህ የሚወደውን ነገር ሁላችንም እናድርግ ለማለት ትወዳለሁ። ኢንሻአላህ፣ በጣም ነው ደስ የሚለው። ዛሬ ብዳችን ይህም ስለነበር አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ። በቅርብ በመንሱር ሰርግ